ሰላም ሰላም፣ ውድ አድማጮቻችን ይህ የያ ስፖርት ነው። ውድ አድማጮቻችን ትናንትና ምሽት ቸልሲዎች ያደረጉት የሞሊኒክሱ ጨዋታ ሰባት ጎሎች የተቆጠሩበት ጠንካራ ፉክክር የታየበት ነበር። አራት ለሶስት ቸልሲ ማሸነፍ ችሏል። እንድራይ ሳንቶስ፣ ታይሬክ ጆርጅ፣ ስተፋ ዊሊያን እንዲሁም ደግሞ ጀርሚ ባይኖ ጊተንስ ጎሎችን ማስቆጠር ችሏል። በተለይ ጊተንስ የተለየ ምሽትን አሳልፏል አንድ ጎል እና ሁለት አሲስቶችን በማስመዝገብ ታዲያ ይህንን ተከትሎ ቸልሲ ወደሩ ፍጻሜ ማለፉ የሚታወስ ነው ካርዲፍ ሲቲን የሚገጥም ይሆናል። ይህ ጥሩ ድል ነው። የሚኖረው ሌሎች ቡድኖችም ወደ ሩብ ፍጻሜው ገብተዋል። አርሰናል ከፓላስ በሩብ ፍጻሜ የሚገናኙ ይሆናል። ማንቸስተር ሲቲ ከብሬንፎርድ፣ ኒውካስትል ከፉልሃም የሚገናኙ ይሆናል። እነዚህ ጨዋታዎች በፈረንጆች አቆጣጠር ዲሴምበር 15 ወይም በእኛ በታህሳስ ሰባት አካባቢ የሚደረጉ ጨዋታዎች ናቸው የሚሆኑት። ታዲያ ይህ ማለት ቼልሲ ያኔ የካርዲፍ ሲቲ የሚያሸንፍ ከሆነ ደግሞ በጥርና በየካቲት ግማሽ ፍጻሜ ሆን አድርገው ለፍጻሜ በመጋቢት ወር የሚደርስ ይሆናል። ታዲያ ኤንዞ ማሬስካ ቼልሲ በእንግሊዝ ፕሪሚየር ሊግ ካጋጠማቸው ችግር አንጻር በከራቦ ካፕ ወይም በኤፍ ኤ ካፕ ዋንጫዎች ሰዎችን ማሸነፍ የሚችሉ ከሆነ ሁሉም ውድድር አመት ዋንጫዎችን በማሸነፍ የቡድኑን አንድነት መጠበቅ የሚቻል ከሆነ የቼልሲ ውጤታማነት በሚቀጥሉት ጊዜ ማረጋገጡ የማይቀር ነው። ታዲያ እዚህ ላይ ጠንክረው መስራት የሚጠበቅባቸው ይመስለኛል። ሌንዞ ማሬስካም ያንን ተከትሎ ጠንካራ ያላሰላለፍን ነው ይዘው የገቡት። ያም ጥሩ የሚባል ነው። ታዲያ በሚቀጥሉ ሳምንታቶች የቻምፒዮንስ ሊግ እንዲሁም ደግሞ የፕሪምየር ሊግ ዋንጫ ጨዋታዎች ይኖሩባቸዋል። ታዲያ ለነዛም ጨዋታዎች በሚገባ ማዘጋጀት የሚያስችል ስብስብ ነው። ታዲያ ወደ ልማቻችን በእናንተ ይታ የጨዋታው ኮከብ ማን ነበር? ማንነስ አደነቃችሁ? ማንነስ ገረማችሁ? በነይታ በጨዋታ በጣም ያስደነቀኝ አንድሬ ሳንቶስ በመጀመሪያው አጋማሽ ሁለት የተለያዩ አጋማሾችን አሳልፏል። ምርጥ የመጀመሪያ አጋማሽ፣ ደካማ ሁለተኛ አጋማሽ። ሌላኛው ደግሞ ጀርሚ ባይኖ ጊተንስ ስቴፋ ዊሊያም ቺፕ አድርጎ ያስቆጠረው ጎል፣ ኦ ማይ ጋድ፣ ደድማቻችን፣ በጣም አስገራሚ አይነት ጎል ነው። ነገር ግን በጣም የሚደነቀው ጊተንስ ወደ ብቃቱ መመለሱ ነው። እንዴት አያችሁት ደድማቻችን? የቸልሲ እና ቀይ ካርድ ሊያም ደላፕ ቀይ ካርድ ተመልክቷል። ያንነስ እንዴት አገኛችሁት? ኮሜንት መስጫ ቦክስ ላይ አስቀምጡ ልኝ። ይህ የጋ ስፖርት ነው። የጋ ስፖርትን ላይክ፣ ሽር፣ ኮሜንት ሰብስክራብ ማድረጋችሁን አትርሱ። ታዲያ በዚህ ጨዋታ ላይ እንግዲህ ጀርሚ ባይኖ ጊ በጣም በአስገራሚ ሁኔታ ድሪብል ያደረገበት መንገድ እንዲሁም ደግሞ ጨዋታው ላይ ስፔስ መኖሩን ተከትሎ ስፔስ ሲኖር ተጫዋች ወይም ደግሞ ክፍት ቦታዎችን ሲያገኝ ድሪብል ለማድረግ የተሻለ ተጫዋች ነው። እንግዲህ የሌላ ቀይ ካርድ ጨዋታውን ገሎታል። ነገር ግን የቸልሲ የመከላከል ችግር አሁንም፣ ቸልሲ ሶስት ጎሎች ተቆጥረውበታል። ይህ አሳሳቢ ነው። ታዲያ ይህንን ሁኔታዎች በሙሉ ብዙዎቹ የቸልሲ ደጋፊዎች በክረምቱ ሲናገሩ የነበሩ ቸልሲ አንድ የተከላካይ መስመር ተጫዋች ማስፈረም ይጠበቅበት ነበር። ይባስ ብሎ ደግሞ ኮልዊል ተጎዳ፣ ያንንም የሚሸፍን ተጫዋችን የአዲሱን የውድድር ዓመት መጀመራቸው ልክ አልነበርም። ታዲያ በአጠቃላይ እንደ ቡድን ቼልሲ ያሉበትን ሁኔታ ማስተካከል የሚያስፈልግ ነው። የሰንደር አንዱ ጨዋታ ላይ እንግዲህ ከተደረገው ስብስብ አስሩ ተጫዋቾች በዚህ ጨዋታ ላይም ቀጥለዋል። እንግዲህ ባለፉ ሶስት ጨዋታዎች በተከታታይ ታይሪክ ጆርጅ ነው እየተሰለፈ የሚገኘው። ከታይሪክ ጆርጅ ውጭ ያሉትን ተጫዋቾች ግን እየቀያየሩ ይገኛሉ። ታዲያ የመጀመሪያው አጋማሽ ቼልሲ ከፍተኛውን የበላይነት የወሰደበት ጨዋታ ነበር። በጣም ጥሩ ብቃት ነው ያሳዩበት። የአንድሬ ሳንቶስ የመጀመሪያው ጎል በጣም አስደናቂ የሆነ ጎል ነው ማስቆጠር የቻለው። ታይሪክ ጆርጅ አስቆጠረ፣ ስቴፋን ዊሊያን ማስቆጠር ቻሉ። ሁለተኛው አጋማሽ ደግሞ የቸልሲ የመከላከል ችግር የታየበት ነበር። ባለፉት ጨዋታዎች ላይ እንዳየ ነው እንግዲህ አቺምፖንግ እና ቶሲን በሃይላይን ሲጫወቱ፣ በተለይ የመጀመሪያው ጎል የተቆጠረው ፉኩንዶ ቦነናቴ ወደ ቶሲን መለስኩ ሲል ፕረስ ተደርጎ ኳሱ ተቀማ በሚገባ ተቃራኒ ቡድን ማስቆጠር ቻሉ። አቺምፖንግ ኳሱ ላይ መድረስ ይችል ነበር፣ ነገር ግን በሚገባ ኦፍሳይድን መያዝ አልቻሉም እና ተጫዋቹ አመለጣቸው ጎል ማስቆጠር ቻለ። ይህ ጎል በጣም የሚያናድድ ነበር። በተለይ ቸልሲዎች መቅረት የሚችል ጎል ነው። እንደዚህ አይነት ጎሎችን ማስተናገር አይጠበቅም። ሁለተኛውም ጎል መቅረት የሚጠበቅበት ነበር ነበር እንዴት ካላችሁ ወደ አድማጮቻችን አንደኛ ከረጅም ውርወራ ወራ ነው የተቆጠረው ታዲያ ቸልሲ በተከታታይ ሶስት ጨዋታዎች ላይ ማለት ይቻላል በተከታታይ ባይሆን እንኳን የብሬንፎርዱ ረጅም ኳስ ኮሊንስ ከጨረፈ በኋላ ሼዳ ያስቆጠረው ጎል ሰንደርላንድ እንደዚሁ በተመሳሳይ እንግዲህ የሚታወስ ነው አቸውኑት በከረጅም ውርወራ ወራ ነው ወልብስም አሁን ሶስተኛ ማስቆጠር ችሏል በሶስቱ ጎሎች መካከል መመሳሰል ያለው ደግሞ በተለይ በብሬንፎርዱና በወልብሱ ጨዋታ ላይ ከባክፖስቱ ላይ ነው ወይም ከኳሱ ጀርባ በሚደረግ ሩጫ ነው እንግዲህ ፍሊክ ከተደረገ በኋላ ጎሉ ወይም እድሎቹ የሚፈጠሩት እዚህ ላይ ጥንቃቄን መውሰድ የሚያስ እንዲያስፈልግ ነው የሚሆነው። ታዲያ ቸልሲ እነዚህ ተከታታይ ጎሎች ሶስተኛውም ጎል ኦልሞስት መቀረፍ የሚችል ና አቺንፖንግ ታክል የወረደበት ፍጥነት መዘገየቱ ነው ትንሽ ዋጋ ያስከፈለው ማለት ይቻላል። ያም ዴላፕ በሁለት ቢጫ ካርዶች ተሰናብቷል። የቶተናሙ ጨዋታ የማይኖር ይሆናል። ከነሐሴ በኋላ ለመጀመሪያ ጊዜ ከጉዳት ተመልሶ ገባ በስድሳኛው ደቂቃ ላይ በሰባዘጠኛው ደቂቃ ላይ የመጀመሪያውን ቢጫ ካርድ አየ። ሰማንያ ስድስተኛው ደቂቃ ላይ ሁለ ቢጫ ካርድ በቀይ ካርድ መውጣት ችሏል። ይህ ለቸልሲ ደጋፊዎች በጣም አሳዛኝ የሆነ መቅረት የሚጠበቅበት አይነት ነው። እንግዲህ በተከታታይ ባለፉት ጨዋታዎች የታዩ ቀይ ካርዶች መቀረፍ የሚጠበቅባቸው ነበሩ። የጃኦ ፔድሮ መነሳት የሚጠበቅበት ነው። ከዛ በኋላ ማሎ ጉስቶ፣ አሁን ደግሞ ሶስተኛው በሚያሳዝን ሁኔታ የሊያም ዴላፕ ቀይ ካርዶች መቀረፍ የሚጠበቅባቸው ነበሩ። ቸልሲ ይህንን አይነት ሁኔታዎች ላይ ውሳኔዎችን መውሰድ የሚጠበቅበት ይመስለኛል። ሌላኛው የባይኖ ጊተንስ በጨዋታው ላይ እንግዲህ ጥሩ ፐርፎርም ማድረግ ችሏል። በተለይ የመጨረሻው ጎል ያስቆጠረው በጣም ለቸልሲ የወሩ ምርጥ ጎል መሆን የሚችል ነው። ቮሊ ነው። በሚገባ ነው ማስቆጠር የቻለው በውጭ እግሩ ነው። በጣም አስገራሚ የሆነ ነው። ታዲያ ቸልሲ እንግዲህ በቀጣይ ይህንን ማለፉን ተከትሎ ቶሎ ካርዲፍ ሲቲን በሊጋ አንድ መግጠሙ ጥሩ የሚባል ነው። ከሌሎች ቡድኖች አንጻር ቀደል ያለ እድል ነው ያጋጠመው። ቸልሲ አሁንም የቆመ ኳስ ችግር አለበት፣ የእጅሩ ወራዎች ችግር አለበት። እዚህ ሁኔታዎች ላይ ውሳኔ የሚያስፈልግ ነው የሚሆነው። አይ ቲንክ ቡድኑ በሀይ ላይንም ትንሽ መለስ ብሎ መጫወት የሚጠበቅበት ይመስለኛል። እንደ ስብስብ ቸልሲ ባለፉት ሳምንታቶች ንዞ ማሬስካ ከሳምንት ወደ ሳምንት ብዙ ተጫዋቾችን እየቀያየሩ እያፈራረቁ እያጫወቱ ይገኛሉ። ነገር ግን ውጤታማነትን ደግሞ ማስቀጠል የሚያስፈልግ ነው። የሰንደርላንዱ ሽንፈት የሚታወስ ነው። የእንግሊዝ ፕሪሜር ሊግ ቀጣይ ከቶተናም ከሜዳቸው ውጭ የሚያደርጉት ጨዋታም ተጠባ ጥያቄ ነው የሚሆነው። ታዲያ እነዚህ ጨዋታዎች ቸልሲን እንደ ስብስብ ጠንካራ ፉክክር ጠንካራ ብቃት ማሳየት እንዲችል የሚያግዙት ይሆናል ብዬ አስባለሁ። ታዲያ በዚህ በእነዚህ ጨዋታዎች ውስጥ አንዱ የሚጠበቀው በዚህ ባለፉት ጊዜያቶች በፕሪሚየር ሊጉ ታይሬክ ጆርጅ፣ ቦናናቴ ባይኖጊተንስ፣ እንዲሁም ለቪያ እና ሳንቶስ በፕሪሚየር ሊጉ ድል እያገኙ አይደለም። በእነዚህ ጨዋታዎች ላይ መጫዋታቸው ጥሩ ቢሆንም ብቃታቸውን ግን ማሳደግ እና የዋናው ቡድንም በሚገባ ማገዝ ይጠበቅባቸዋል። የባይኖጊተንስን እንግዲህ ናንተን አስተያየት በምጠብቅ ቢሆንም ከሁለቱ ተጫዋቾች እያደረግኩ አራቱን ተጫዋቾች ባወዳድር ማለትም ስቴፋን ዊሊያን እና ድሮ ኔቶ ቢወዳደሩ የጋር ናቸው ና ባይኖጂተንስ ቢወዳደሩ ተመሳሳይነት አላቸው። የተለያየ አይነት ባህሪ ሆነ ማለት ነው። ለምሳሌ ጋር ናቸው ና ፔድሮ ኔቶ ሁሌም አንድ ተመሳሳይ አቅጣጫ ነው የሚጠቀሙት ተመሳሳይ ድሪቪል ነው የሚያደርጉት። ስለዚህ ድሪብል ከፈለክ ሁለቱም ተጫዋቾች ጋር ልታገኝ አትችልም። በቀላሉ ተቃራኒ ቡድን ማቆም የሚችላቸው አይነት የመስመር ተጫዋቾች ናቸው። ነገር ግን ሁለቱም በመልሶ ማጥቃትና በፈጣን ትራንዚሽን ቡድኑን በሚገባ ማገዝ የሚችሉ ናቸው። ሴፋ ዊሊያ ና ባይኖጂተንስን የምታገኝ ከሆነ ደግሞ ድሪቪል ማድረግ በዘመናዊ እግር ኳስ ውስጥ እየጠፉ ያሉት በተለይ ባይኖጊተንስም ስቴፋን ዊሊያንም በቀላሉ ድሪብል ማድረግ ይችላሉ። አንድ ለአንድ ግንኙነት ላይ ስፔስ ስጣቸው እንጂ በሚገባ ማሸነፍ የሚችሉ ናቸው። ታዲያ በነይታ ባይኖጊተንስ እድል ሊሰጠው የሚገቡ አይነት ተጫዋቾች ውስጥ አንዱ ነው። ውጤታማነቱ ድሪብሉ ጥሩ ነው። አሁንም ድሪብሎቹ ደግሞ ስኬታማና ውጤታማ እንዲሆኑ እንደዚህኛው እንደው ልብስ ጨዋታ ማሻሻል የሚጠበቅበት ነገሮች እንዳሉ እረዳለሁ። ያንን ማሻሻል የሚችል ከሆነ ግን ከጋር ናቸው በሰፊ ልዩነት ያላቸው ይመስለኛል። ጋር ናቸው አጨራራሱ ላይ ጥሩ የሚባል ነው። ትራንዚሽን ወይም በመልሶ ማጥቃት ጥሩ የሚባል ተጫዋች ነው ነገር ግን አንድ ለአንድ ድሪብል ማድረግ ላይ ግን ተጫዋቹ ብዙም ጠንካራ ተጫዋች አይደለም። በተቃራኒ ደግሞ ባይኖ ጊተንስ ድሪብል ማድረግ ላይ ጥሩ ነው። ክህሎቱን ማሳደግ የሚቻል ነው። አጨራረሱን ማሳደግ የሚቻል ከሆነ የተሻለ የተለየ ብቃት ያለው ተጫዋች ይሆናል። ስቴፋ ዊሊያን በጣም አስገራሚ ድንቅ ተጫዋች ነው። ቺፕ ያደረገበት መንገድ ከርቀት በረኛውን ችፕ ያደረገውና ያደረገው ምን አይነት ክህሎት ነው? ዳድማቻችን በጣም አስደናቂ ክህሎት ነው ብዬ አይቼዋለሁ። ሌላኛው እንግዲህ መነሳት የሚጠበቅበት አንድሬ ሳንቶስ በመጨረሻ ከ18 ወራት የውሰት ውል በኋላ ወደ ቸልሲ ተመልሶ ቸልሲ ቤት እንግዲህ የራሱን ምርጥ ብቃት ለማግኘት እየሞከረ ይገኛል። ያም ውጤታማ ያደርጉታል። እንግዲህ የመጀመሪያ ጎሉን አስቆጥሯል። በአምስተኛው ደቂቃ የመጀመሪያ አሲስቱን ማድረግ ችሏል። ፕረስ የሚያደርግበት መንገድ በተለይ በመጀመሪያው አጋማሽ በጣም ጥሩ ነበር። ለቡድኑ ጉልበትን፣ ፍጥነትን፣ ኢንተንሲቲን ሰጥቷል። ወጥነት ነው እንግዲህ ትንሽ ችግር የሚያስፈልገው የሚመስለኝ፣ በተለይ በሁለተኛው አጋማሽ በፕረስ በማድረጉ ሁኔታ ላይ ደከም ብሎ ታይቷል። ቸልሲም ለዛ ነው ጎል የተቆጠሩበት። ስለዚህ በወጥነት ቡድኑን ማገልገል የእንግሊዝ ፕሪሚየር ሊግንም በሚገባ ፍጥነቱን መላመድ የሚያስፈልገው ይመስለኛል። ነገር ግን ለቸልሲ ለሚቀጥሉ ጨዋታዎች በጣም አስፈላጊው ተጫዋች አንዱ ነው የሚሆነ ማሰበሱ ነው ካይሴዶና ኢንዞ ፈርናንዴዝ እንግዲህ እነዚህ ተጫዋቾች በጉዳት ችግር እንዳለባቸው ና ፊትነሳቸው ሙሉ እንዳልሆነ ይታወቃል። ታዲያ ሌሎች ተጫዋቾች ማገዝ ይጠበቅባቸዋል። አንዱ እንግዲህ የሚያግዛቸው ይህ ተጫዋች ነው ብዬ አስባለው። ላቪያም ሌላኛው ተጫዋች የሚሆን ነው። ሌላኛው መነሳት የሚጠበቅበት ነጥብ ውደ ድማቻችን የሊያም ዴላፕ ቀይ ካርድ አሳሳቢ ነው። ምክንያቱም ቶተናምን የሚገጥመው ስብስብ ነው። ዴላፕ ይህንን ስጣት ስተት መስራት አልነበረበትም። ኢንዞ ማሬስ ከራሱ ከጨዋታው መጠናቀቅ በኋላ በሰጡት አስተያየት፣ በጣም ጥሩ አስተያየት ሆኖ ነው ያገኙት። ለተጫዋቹን በሚገባ የሚያስረዳው ና የሚገባው መጠን ተናግረውታል። አሳፋሪ ቀይ ካርድ ነው የታየው። ማስወገድ የሚቻል ቀይ ካርድ ነበር። ምክንያቱም ሁለት ቢጫ ካርድ ነው። በአካባቢው ያሉትን ተጫዋቾች አያዳምጥም፣ በሜዳ ውስጥ ሲገባ ራሱን ብቻ ነው የሚያዳምጠው በማለት ተሳይታቸውን ሰጥተዋል። አንዳንዴ እንደዚህ አይነት ተጫዋቾች አሉ። ለአንዱ እንግዲህ በኔጌታ ዌይን ሩኒ፣ ፖል ስኮልስ እንደዚህ አይነት ባህሪ ያላቸው። ነገር ግን ጨዋታዎች ደግሞ እንዴት እንደሚሄዱ በአንተ በኩል ማየት የሚያስፈልግ ነው የሚሆኑት እነዚህ ተጫዋቾች ብዙ ጊዜ ወደ አማካኝ እየመጡ ነው። በተለይ ሁለተኛው ቢጫ በጣም የሚያሳዝን ነበር። የመጀመሪያው ቢጫ ካርድ ራሱ በግድ ነው ዳኛው ቢጫ ካርድ እንዲሰጠው ያደረገ ተከላካዮች ያናዷል፣ ተከላካዮች ያልሆነ ነገር ይናገሯል። ነገር ግን ጥንቃቄ ወስደ ለቡድን አስፈላጊ የሆነ መረዳት የሚያስፈልግ ነው የሚሆን ቶተናም በጣም ጥሩ ጨዋታን የሚያደርግ ቡድን ነው በአሁኑ ወቅት። ስለዚህ በቶተናም ቤዳ ላይ ለሚጫወተው ቡድን ከጆ ፔድሮ ጋር አብረው ጥምረት የሚያደርጉበት ጨዋታ ይሆናል ተብሎ የሚጠበቀው አሁን ቸልሲ በዚህ ጉዳይ ላይ እንግዲህ የሚጎዳ ይሆናል ማለት ነው። ቸልሲ በቀጣይ ቶተናምን ቅዳሜ ምሽት ሁለት ሰዓት ተኩል ላይ ከራባግን ከሜዳ ውጭ ወልብስን በሜዳው የሚያስተናግድ ይሆናል። ከዛ በኋላ የህዳር ወር የሀገራት ጨዋታ የሚመለስ ይሆናል። ሰላም ሰላም። ወደ አድማቻችን የአያስፖርት ነው።